ቅዱስ ሚካኤል ፈጥኖ ደረሰለኝ ቦል በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባሕርይ በህልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በአስራ ሁለት ቀን ንዑድ ክቡር የሚሆን ቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናነቱን እያሰበን የቅዱስ ሚካኤል ድርሳን እናገራለን። የቅዱስ ሚካኤል ሰልስቱን ጸሎቱን፣ በረከቱን፣ ልመናውን፣ አማላጅነቱን ለኛ ይደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብቻ እዳ ያለበት አንድ ሰው ነበር። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱ በላይ የሚዋሰውም አጣ። እነሱም ይዘው አስረው ሲደበድቡት ቢጮሁ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም አታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር ፊት በቀረበን ጊዜ የዚህ ዓይነቱ እድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክት፣ ጻድቃን፣ ሰማዕታት በዚህ ዓለም ካላከበርናቸውና ሰውነታችንን ነፍሳችንን ለእነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታው ያለው የለምና። ወንድም ወንድሙን ጋሻ መክቶ ጦ ሰብቆ አለሁልል አይችልም። ልጆች አባት እናታቸው አያደኑም። ወላጆች እኛ ስለእናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቃን ዋጋውን የሚያገኝባት አጡ ፍርድ የሚቀበልባት ያቺ ታላቅ እግዚአብሔር የፍርድ ቀን መደረሰች ጊዜ የሥጋና የነፍስ ደም ግባታችን የሚያጎሳቁል ገሃነመ እሳት እንደ አንበሳ የሚዩት የኩነኔ ቦታ በዚያ ይጠብቀናል በዚህ ዓለም ቸርነት ካላደረግን ንስሓ ካልገባም በሰማይ ይቅርታን አናገኝም እናንተ ነገሥታት መኳንንት ባለጸጎችና በዚህ ዓለም ብውል የከበራችሁ በድሆች ላይ ፍርድ የምታጓድሉና የምታጣምሙ ወዮላችሁ ወዮታ አለባችሁ የመጽሐፍት ቃል እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ እሽራችኋለው፣ ከማዕረጋችሁም አወርዳችኋለው፣ ከወንበራችሁም ላይ እገለብጣችኋለው። በእኔ ዘንድ ብዙ መክሰፍና የጋነ መሳኩነን ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትጠቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ በመንገድ አሸማቃችሁ ማጅራት የምትመቱ ወዮላችሁ ወዮታ አለባችሁ። በዚህ ክቡ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚያ የማይሰቃያችሁ እሳት መርስ ተዘጋጅቶላችኋልና። እናንተ ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ ወዮታ አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ ወዮታ አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁ ይጠፋል፣ ተስፋችሁም ይመነምናል እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ እናንተ ዳኞች በፍርድ ጊዜ የሰው ፊት አይታችሁ ይፈልጣላችሁና ፍርድ የምታጎሉ ቀሳውስትና ዲያቆናት የምትሳደቡ ነዳያንን የምታንኳሰሱ ወዮላችሁ ወዮታ አለባችሁ እሳት የማይጠፋ ትል የማያንቀላፋ እሳት ከዚያ ህጋን ለመሰጥ ተዘጋጅቶላችኋልና እናንተ ትዕቢተኞች ትምክተኞች፣ ወዮላችሁ፣ ወዮታ አለባችሁ እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በገራጋንን ትጠቀጠቃላችሁ እንደ ሰም ትቀልጣላችሁና እናንተ ምራኖች የምትጠሉ ከአገር አስወታችሁ የምታሰድዷቸው ቱታንን፣ የዋሃንን፣ ነዳያንን የምታዋርዷቸው የምታጎሳቁላቸው ወዮላችሁ ወዮታ አለባችሁ በእኔ ዘንድ። እናንተም እንዲሁ ትዋረዳላችሁ ትናቃላችሁና። ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣ ሴቶች ወዮላችሁ ወዮታ ይገባችኋል የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰው ልጆች ታሰቱ ዘንድ የራስ ፀጉራችሁን የምትታቱ የምትጎነጉኑ ሴቶች ወዮላችሁ ወዮታ አለባችሁ፣ ወዮታ ይገባችኋል። በሚቃጠል እሳት ውስጥ ትጠላላችሁ እና የባህይ ልጁን ክርስቶስን የምትክዱ ትእዛዙን የምትንቁ ወዮላችሁ ወዮታ አለባችሁ በዚያ የመጨረሻዋ የፍርድ ቀድ በኃጢአት መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከሲያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትዛዜን የማታከብሩ ወዮላችሁ ወዮታ አለባችሁ። የሚቋረጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል፣ ረሃብ ቸነፈር ይታዘዝባችኋል፣ እርስ በርሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተስ ኃይል የላችሁም አለ። በይሄዳችሁ ትደበቃላችሁ። ነገር ግን ዓይኔ የማያችሁ ጆሮዬም የማይሰማችሁ ይመስላችኋልን? እኔ ሰማችኋለሁ፣ እያየሁም እዝትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱል በገደል ለመደበቅ ብትሞክሩ በተራራውም ገደሉም እንጨቱም ሳሩም ስለሚሻቹ ፈጽሞ መደበቂያ አታገኙም። ክብርንድነትን የምትሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምገድል የማድን የምቀስፍ ፍቅርን የምል እኔ ነኝ። ከእጄ የሚያስጥል ከቶ የለምና ራሳቸውን ዝቅ በማድረግ ፈቃዴን የፈጽሙ ሁሉ በሰላም በፍቅር አንድነት ለመንግስት ሰማያት ለዘላለሙ ከኔ ጋር ይኖራሉ ያለ እግዚአብሔር። ዳግመኛ እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ፣ በህዳር 12 ቀን፣ በሰኔ 12 ቀን እንዲሁ የአርባቱን እንስሳት ኪሩቤል የሃያ አራቱ ካህናተ ሰማይ ሱራፌል በዓል የሚከበርበት ቀን ስለነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት አለቆች አጋዝትም፣ ስልጣናትም፣ መናበርትም ስፍር ቁጥር የሌላቸው የሰማይ ሰራዊትን በሙሉ የመላእክት ታላቅ ቅዱስ ሚካኤልንና እንዲሁም የአርባቱን እንሳ ኪሩቤልን፣ የሃያ አራቱን ካህናተ ሰማይን፣ ክብራቸውን፣ ገናነታቸውን ይመለከት ዘንድ ይሰበሰባሉ። በዚያች ቀን እግዚአብሔር በሰው ልጅ ያልተፈተነና ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ክብሩ አርያያው ይህን ይመስላል ተብሎ የማይመረመር የህይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ስርዓትን ያሳያቸዋል! ያስተምራቸዋል! ሌሎች መላእክት ያሳዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። አይኖቻቸው ከፀሐይ ከጨረቃ ሰባት እጅ ያበራሉ። የፊታቸውን ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውን ሰማይ ክብራቸውን ባለሟነታቸውን ለዛለም የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊህ የሊቃነ መላእክት ክቡራን ብሩካን ናቸው። በመዓልትም በሌሊትም ስቡ አንተ ወርውል አንተ ያሉ እግዚአብሔርን የሚያመሰግኑ የእግዚአብሔርን አብ የምክሩን አበጋዞች መንፈሳውያን እናንተ ናችሁ እያሉ ያደነቁ ሚካኤል ገብርኤልንም እንዲሁም አራቱን እንስሳትን ኪሩቤልን፣ ሀያአራቱን ካህናተ ሰማይን፣ ሱራፌልን ከድንግል ማርያም በስተቀር በክቡር የሚታከላቸው የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤልን እንዲሁም ሀያአራቱን ካህናት ሰማይ ሱራፌል አርባ አራቱን እንስሳት ክሩቤልን በፍጹም ክብራቸው መታሰቢያቸው ያደረገ መጸሎታቸውም የተማመነ በእኔ ዘንድ ዋጋ አያጣም በስጋውም ቢሞት በነፍሱ ያው ሆኖ ለዘላለም ይኖራል። ሀያል ጽኑ ሆኖ አለው ቸርነቴን በባህሪ ህይወቴ በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔርም አብን መላእክቶቹን ሁሉ እንዲህ ሲል አዛቸው፣ ከፈተና ከመከራ፣ ከጭን ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር ኩሳብ መናፍስትን እኩያን አጋነንትን ወደ እነሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው ከቀማኛ ከተንኮለኛ በመንገድ ከሚያሸማግቅ ማጅራም መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅም ያሉ ጠላቶቻቸው ፈጽመው ይደመሳሉ ዘንድ ከጋነመ ሰዓት ያመልጡ ዘንድ በእውነት ሰርዷቸው። ይህን መጽሐፍ የህይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው፣ ማለት አስገነዘቧቸው፣ አስታወቃቸው። እግዚአብሔር አብም ይህን ትእዛዝ በስታቸው ጊዜ ሁሉም ተነስተው በዙፋን ፊት እየሰገዱ አሸናፊ እግዚአብሔር ሆይ፣ ምስጋና በሰማይ ምድር የመላ ነው። በጽራርያም የምትኖር በታች በደቂቅ አዳም የምትመሰገን በክሩቤል ላይ ዙፋን ዘርግተ በአንድነትና በሦስትነት ሰንታይ የምትኖር በአንድ ቃል ቅዱስ ቅዱስ ቅዱስ እያለን እናመሰግናለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናን ለፈጠረ ታላቅ ታምራትን ያደረገ ለእግዚአብሔር በእውነት ምስጋና እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ስልጣን ላለው ፀሐይ ጨረቃ ከዋክብትን ለፈጠረ ለእግዚአብሔር በእውነት ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳለፎ የሚኖር መብት የባህሪ የሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻል ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳለፎ የሚኖር ኃያል ያለው ድካም የማይሰማው ክቡር ህጽ የሌለበት ሙሉ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እምግሩማን ልውል እምልውላን የተባለ የሚመሰገን የፍጥረት ሁሉ ፈጣሪ ገዢ የሚሆን በሉዳን ኃይል አድሮ የሚኖር ጌትነቱ የማይመረመር ለሱ ለብቻው ለእግዚአብሔር አብ በእውነቱ ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳለፈ የምትኖር አምላካችን እግዚአብሔር ሆይ ምስጋና እናቀርብልሃለን። ፍጻሜ የለው መንግስት ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበረ ዓለምን አሳለፈ የምትኖር ጌታችን አምላካችን መድኃኒታችን ክርስቶስ ክብር ምስጋና ለአንተ ይገባል ለዘላለሙ አሜን። ዳግመኛ እግዚአብሔር በሐዋርያ ጳውሎስ ቃል ለህዝቦቹ ሁሉ እንዲህ አለ፤ በወንጌል ቃልና ወደ እርሳ በሌሎች መጽሐፍት አማካኝነት የነገርኳችሁን ሰምታችሁ አላምናችሁም። እንግዲያውስ እናንተ እርጉማን ከእኔ ወገዱ፣ እስከ ዘላለም ድረስ መውጫ ወደሌለው ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የውሃን ቱታን የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግስት ክብርን ባለሟለት ስታችኋለሁ ዘንድ ወደ እኔ ሁኑ፣ ከእኔም ጋር በታላቅ ደስታ ትኖራላችሁ። ከአፌ የወጣው ቃል አይታበለምና ዓለም ከንፈጠሮ ፊት ከዚያ እስከ ዘላለሙ ድረስ ፍጻሜ ድረስ ካንደቴ የተነገረውን ቃል አይለወጥም አይጠፋምና ይላቸዋል። አሁንም እነሆ ሚካኤልና ገብርኤል ሃያ አራቱ ካህናተ ሰማይ ሱራፌል፣ አርባቱ እንሳት ክሩቤልን፣ ጸድቃን ሰማታ ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳት እንስት መነኮሳት በጠቅላላው ከአዳም ጀምሮ እስከ ዘላለሙ ድረስ አሸናፊ የሚሆን የእግዚአብሔርን በቀን ያገለገሉትን ሁሉ ይልቁንም መዳኛችን ህይወታችን የወለደችልን ንዕድ ክብር ድንግል ማርያምን በሰማይ ክብርን ታገኙና ህይወትን ትወቱ ዘንድ አክብሯቸው በተለይ የመላእክት አለቃ የሚሆን ቅዱስ ሚካኤልን ጸሎቱ በረከቱ ጠላትን ድል የሚነሳበት የማሸነፍ ዘውድ ያቀዳጀን አይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማህበራን ሲሆንን ሰሀ ጽድቅ ወደተዘጋጅባት ያግባ። ዳግመኛ ይህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በዚህ መጽሐፍት ምስጢር ተመራምሮ ያወቀ ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና የምናሴ ላይ እንዳደረ እንዱ የፈጣሪ በረከት የመላኩ ረድኤት ሳይለየው እስከዛለሙ ዘላለሙ አድሮበት ይኑር አሜን። በእርሱ አማላጅነት ለሚታመኑ ምሕረት የሚለምን የእሳት ነጸብራቅ ከአንደበቱ ተፈጥሮ ከነበልባል እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃሉ ኪዳን መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛን ከሴጣን ኃጢያንን ነፍስ ከሚቃረኑ አጋንንት በህማን በደዌ ሁሉ ከሚፈታተኑ የነሱ መኖሪያ የሚሆን በጋነ መሳት በስልጣናቸው ስር ያሉትን ከሚሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡት አላውያን ከዲያን ከሃዲዎች ያድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱ ምልክት ይላክልን የአጥ አመላክተኞች የሆኑ የዲያብሎስን ሰራዊት ደምስስልን። ይልቁንም ወዳጁ የሚሆን እገሌን ጊዜ የማይሰጠው ዘመን ዘመን በማይሸረው በሥላሴ በትርብ ሥልጣን ይጠብቀው ለዘላለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበር ተነገረ። እሱም ዘውትር ጧት ጧት ወደ ሚካኤል ቤተክርስቲያን በማልዶ እየሄደ በሱሉ ፊት በመቆም በቁርጥ ሀሳብና በቅናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የመገበው ምግብ የምለብሰው ልብስ የሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት ይለመንና እየማለደ ለብዙ ጊዜ ኖረ ከዳት በአንድ ቀን ቅዱስ ሚካኤል ወደርሱ መጥቶ እንዲህ ብሎ አለው አንተ ሰነፍ ሰውነት መስራት ከሚችለው ስራ አንዳች አልሰራህም ነገር ግን በስራ ፈትነት ተቀምጠ ምን ትዘበዝበኛለህ ለመስራትም ክንድህን አላነሳህም። እርሻ አርሰ ምድር የምትሰጠው ጥቅም አልተጠቀምክም። አታክልት አልተከልክም። ዘር አልዘራህም። ይህን ማድረግ እንኳ ባይቻልህ ንግድ አትነግድምን? የስራ ፍሬን አበዛልህና አባረክል ዘንድ አለው። እንግዲህ ረዳት ሆነ ዘንድ አማናቸውም የስራ መስክ ያልተሰማራህና ዕድልን ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋረድክ። በስንፍና በታካችነትህ ከልጆችህ ከሚስትህ ጋር በችግር አለንጋ ስትገረፍ ትገኛላችሁ። አሁን ወደ ቤተ ክርስቲያን ሄድና ትነግድበት ዘንድ በቤተ ክርስቲያኑ ገቢ ገንዘብ እንዲሰጥ ለኤጲስኮፖስ ንገረው። እኔም ቤተሰቦችን ታስታድርበት ዘንድ እንዲባርክልህ፣ ከወጣህበት በሰላም መልሶ ከቤት እንዲያገባ እግዚአብሔርን እለምነዋለሁ አለው። ይህን ነገር በሰማ ጊዜ ፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልን አቀበረው። ከዚያ ፈጥኖ ወደ ቤተ ክርስቲያን ገንዘብ የሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱ ምሺ በጎ ነገር ግን የሚዋስህ ሰው አምጣ አቢላው ሰውዬውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር ይዋስኝ አላገኘውም ብሎ መለሰለት። በዚህ ጊዜ ኤጲስቆጶሱ እስከ አንድ ዓመት ድረስ ከወለድ ነጻ አድርጎ በተርፉ ግን ችግሩን እንዲያቃልለት ቤተሰቦቹን እንዲረዳለት የጠየቀውን ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶስ ተቀብሎ ወደ ሩቅ ሀገር ሄደና በዚያ ወርቅ አንድ ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቁ ያለውት ሩቅ አገር ስለሆነ በቀጠሮ ቀን ደርስ አልችልም፣ ስለዚህ ምን ማድረግ ይሻለኛል? እያለ ያወጣ ያወርድ ጀመር። ከብዙ ሀሳብ በኋላ የብረት ሳጥን ካዝና አሰርቶ ያን ወርቅ ሳጥን ውስጥ ከተተና ይህን ወርቅ ለሌ አገር የሚገኝ ቅዱስ ሚካኤል ቤተክርስቲያን የተበደልኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥኑ ቆለፈና፣ ቅዱስ ሚካኤል ሆይ ይህን ወርቅ ቤተክርስቲያን ታደርስልኝ ዘንድ እለምናለሁ እኔ ይህን ሊፈጽም በሚችል ጸሎት ተማምኛለሁና ብሎ ከባህር ጣለው። በዚያን ጊዜ ያን ወርቅ ያለበትን ሳጥን ታላቅ አሳ ዋጠው። በዚያችው ዕለት የቤተክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ አሳ ካስጋሪው ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበ የሆኔን ዘንድ አጥምድልኝ ያለው እና ያጠምድለት ዘንድ ተዋዋሉ። ከዚህ አሳ አስካሪውን መረቡን ወደ ባህር በጣለ ጊዜ ያወርቁን የዋጠው ትልቅ አሳ የተያዘለትና ለቤተክርስቲያኑ ጠባቂ ሰጠው። ከቤተክርስቲያኑ ጠባቂ አሳን ወስዶ ለኤጲስቆፖሱ ሰጠው። ሰጠውና የአሳው ሆድ በተሰነጠቀ ጊዜ ያወርቅ ደብዳቤውን ተገኘ። ኤጲስቆፖሱ ደብዳቤውን አንቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ የአሳው ከንግዱ ተመ ሶ ወደ ሀገሩ ገብቶ ሳለ ከላት በአንድ ቀን የኤጲስቆጶሱን አገኘውና፣ ትነግድበት ዘንድ የተበደርከውን ያንን የቤተ ክርስቲያን ገንዘብ ስለምንድን ነው ያልተሰጠኝ ሲል ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤል ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤ ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን የሚካኤልን ፈጣሪ ያመኘ ከባሪ ጥየዋለው ገንዘብ የራሱ ነውና አለው። ኤፒስኮፖሱም ይህ ያውነበት ወሩና እለቱ ሰዓት ውስጥ መቼ ነው ማለት መረመረው። ሰውዬውም ትክክል አስረዳው። በኋላ ነገሩ እውነት መሆኑን አውቆ ኤፒስኮፖሱ መሆኑን አውቆ ኤፒስኮፖሱ ለዚህ ሰውዬ ሰገደለት። እግዚአብሔርና ቅዱስ ሚካኤልን አመሰገነ። እንዲህም ኤጲስቆጶሱ ሰውየው ይቅርታ በጠየቀ አንተስ መንፈስ ቅዱስ ያደረብህና እግዚአብሔር የምትፈራ እውነተኛ ሰውነ አሁንም በጸሎት ታስበኝ ዘንድ ለምን አለው አለው። ከዚህ በኋላ ሁለቱም ወደ ቅዱስ ሚካኤል ቤተክርስቲያን በፍቅር አንድነት ሄደው አጥንትን የሚያለመልም ከወይን መምጠጥ ይልቅ እጅግ የሚጣፍጥ ለሰሚም እጅግ ግሩም እና ድንቅ የሆነ ታምራቱንና ገናነቱን ለህዝቡ ሁሉ ነገሩ። ልመናዋን አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጥላታችን ከሴጣን ወጥመድ ያድነን፣ ሴተትንም ሁሉ ያስወግድልን፣ ቂም በቀልን ከልቦናችን ያርቅልን፣ ጣፋጭነትን ያለው የህይወት ፍሬ አፍርተን እንድንገኝ አብቃን እያድርግልን ለዘላለም አሜን። ትውልዳችሁ፣ አባቶች፣ ወንድሞች ሆይ ልብ አድርጋችሁ ስሙ። ይህን ታምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍርና በእሱ ዘንድ በዓለማነትን አግኝተን መንግሥት ሰማያት ክብር ከጌጣን በደስታ እንድንኖር ዘንድ ለማሰብ ነው። እንዲህም እግዚአብሔር ፍጹም ይቅርታውን ቸርነቱ እንዲያድለን ሴውነት ከአማላጅነ ቅዱስ ሚካኤል ወደኛ ልኮልን ከእሱ ጋር ለመታወቅ እንድንችል ነው። ዳግመኛ ቤተ ክርስቲያን ልጆች የምንሆን እኛ ፍቅር ወደ እሱ እንዲስበንና ጠላታችን ሴታንን አይናችንን እያየ ፊታችን ቅጥቅጦ ያጠፋለን ዘንድ አሁንም ባህር እሳት በክንፉ እየቀዘፈ እንዲያሻግረን አማኑኤል የሚወርሰን ክብር ወደ አለበት ጽራርያም ጥራ መንግሥተ ሰማያት ያገባን ዘንድ በገነትም ካለው መልካም አትክልት ፍሬ መግበን ዘንድ ይህን ቃል የሰማነው ሁላችን የምህረት ቃል ያሰማን ዘንድ እስከ ዘላለም አሜን። ልመናው ክብሩ ለዘላለም በእኛ ላይ ይደርብንና የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገው ታምር ይህ ነው። እግዚአብሔር አምላካችን የጣበቡ ምላል ታምራቱ ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔር ፍጹም ልቦና የሚወድ ዛዙን የሚፈጽም አንድ ሰው ነገረኝ እንዲህ ማለኝ የክርስትና እምነት ያለው ሰው የመላእክትን፣ የነቢያትን፣ ወይም የሐዋርያትን፣ የጻድቃንን፣ የሰማዕታትንም ቢሆን የመታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋል ብሎ ጠየቃውን፣ ይምረዋል ይመረዋል። መልአኩም መልሶ አንተስ ሰው ለመላእክት ምን ያህል ስልጣን እንደሰጣቸው ላስረዳ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበር። ያ ሰው ከተወለደ ቀን ጀምሮ ከተንኮል ከፋት በስተቀር አንዳችን በጎ ስራ ሰርቶ ያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይህም በየወሩ ቅዱስ ሚካኤልን በዓል ማክበር ዝክሩን እየዘከረ ነዳያን ማብላት፣ ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህችን ነፍስ እኛ ናት በማለት ሲደነፉ፣ ሚካኤል ግን የእኔ ናት እያለ ይከራከር ነበር። እንዲህም የእኔ ናት የእኔ ናት መባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጭ ነገሮች አቀረብላቸውና የሚካኤል ወስዶ ይደብቀው፣ እናንተ ግን ፈለጋችሁ ታገኙት። ውሰዱት ወይም እናንተ ወስዳችሁ ሸሽጓት ሚካኤል ፈልጉ፣ ካገኘው ይውሰደው። ከእነዚህ አንደኛቸው ምረጡ አላቸው። እነሱ ግን ሚካኤል ወስዶ ከመንበረ መለኮ ቢሸሽገው ምን ለማድረግ እንቻለን እያሉ በሀሳብ ጭንቅ ተዋጡ። ከብዙ የሀሳብ መላወጥ እኛ እንሰውረዋለን እንሸሽገዋለን ብለው ያን ሰው እመቀመቀ ተወርደው የጋነ መሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁት እና ወረወሩትና እንግዲህ ሚካኤል ፈልጉ ያገኘው ታባሉ። ከዚህ በኋላ ቅዱስ ሚካኤል እነዚያ ናጋን ከዚያ ቦታ አካባቢ ዘወር ባሉ አላቸውና፣ ወደ ሲኦል ገብቶ መፈለግን አብር ጀመረ። ነገር ግን ይፈልገው አላገኘም ነበር። በአንድ ክንፉ ሰባት እልፍ ነፍሳት አወጣ፣ በሁለተኛው ክንፉ እንዲሁ አወጣ፣ በሶስተኛው አወጣ። በመደጋገም በብዙ ሺ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኙ አልቻለም። በዚህ የሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7530 ደረሰ። ከእነዚህም ውስጥ ያልጠመቁ አለመኔዎች ይገኙባቸው ነበር። ያን ጊዜ ሰማይ መላእክት ሁሉ ይህስ እጅግ በጣም አሰናቂ ነገር ነው አሉ። ጌታችን በወንጌል ያመን የተጠመቀ ይድናል፣ ያላምን ያልጠመቀ ግን ይጠፋል ይላል። እንግዲህ እሊህ ሰዎች እንዴት ይኑ ቻሉ አንተ የሰው ልጅ እሊህ አረማውያን ይዳኑበትን ያሳይጠመቁ ገነት የገቡበትን ምክንያት ሰምተና አይተ ተገንዝበክ ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ይችለዋል ብርሃንንም ሊጎናጸው በግተዋል ሲሉ መለሰ አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ሥራ ይሰሩ እያንዳንዳቸው ከተዋጋቸው አያጡም ብሎ ተናገረ። ለሊቀ መላእክት ቅዱስ ሚካኤል አምላኮ ይህን ሰው ከጋን መሳት እንዳዳንከው እኔንም አገልጋይን እገሬን በዚህ ዓለም በሚመጣው ዓለም አድነኝ። አሜን። በአብ በወልድ ነፈስ ቅዱስ ስም አምነን በስም በአካል በግብር ሶስት በንል በባህሪ በለውና በአገዛዝ አንድ አምላክ በማለት እያመንን ጥቅምት በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ቀን መሆኑን እናገራለን። በዚሁ ቀን እግዚአብሔር የነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳውል ፋንታ በእስራኤል ላይ ዳዊትን ቀብቶ ያነገሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴ ቤት ልኮታልና፣ ያን ጊዜ ነቢዩ ሳሙኤል ነገሥታትን ተቀብተው የሚነግሱበትን ቅብአ መንግሥት ይዞ ወደ እሴ ዘንድ በደረሰ ጊዜ ልጆችህን ሁሉ አቅርብልኝ፣ ከልጆችህ መካከል ቅበ መንግስት ቀብቼ በእስራኤል ላይ አነክሰው ዘንድ እግዚአብሔር መላክ አዞኛል አለው። እሴም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበ። እሱ ዳዊትን በእርሻው መካከል በጎቹን ይጠብቅ ነበር እና ከዚያ በእሴ ልጆች በእያንዳንዳቸው ራስ ላይ ቅበ መንግስት እያፈሰሰ ቀብቶ ሊያነቅስ ቢሞክር የእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል እሴን ከልጆች መካከል የቀረ የለምን? ሲል ጠየቀው። እሴም ከወንድሞቹ ሁሉ የሚያንስ ታናሽ ብላቴና አለ፣ እሱም በጎቹን መሰማሪያ በጎቹን ሲጠብቅ ይገኛል አለው። ሳሙኤልን ፈጥና አምጣልኝ ስላለው ያን ጊዜ ፈጥኖ አመጣለት። እግዚአብሔርም ስለተመረጠ ቅብዐ መንግስቱን ቀብቶ በእስራኤል ላይ አነበሰው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶት እየተራዳው የራያዊን የሎፊው ወገን የሚሆን ጎልያድን ገሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህ የቤተ ክርስቲያን መምህራን ቅዱስ ሚካኤልን በዓሉን በየወሩ እንድናከብር መታሰቢያው እንድናደርግ አዘዙን፣ ስርዓት ሰሩልን። የቅዱስ ሚካኤልን መናው አማላጅነቱ በረከቱ ከወዳጁ ከ

አቅፈ ደግፈን ያዘን። ከበጋ ቃጠሎ የክረምት ወራት ይሰራልንን ወደ ዘመን በልግ አሸጋግርልን። ወራ ጽጌን ወሰን ያደረግልን አምላካችን ወይ በዚህ በዘመናችን ባለው ወራ ክረምት ፍሬ ላሳናገኝ በቅጠል ብቻ ሳለን ሸሽታችን እንዳይሁን እንዳንጠወልክ እንማልድሃለን። የክረምት ወራት አልፎና ዝናብ ከመዝነብ ሲያቋርጥ የዱር አቦች አሸብርቀው በታዩ ጊዜ ከመጠ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት ሽቶን እና ከማይ ዘንድ ለስራቸው ትጓን ለሆኑ እንደ ደንቢቱና ገብረ ጉንዳን ለምስጋና የተጋን አድርገን በእግዚአብሔር ቸርነት በቅዱስ ሚካኤል ጸሎት ይህን ድርሳን ሚካኤል አንብበነዋል። አስነስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለም አሜን። ውድ ተመልካቾቻችን አድማጮቻችን፣ ስለሰማችሁን እናመሰግናለን። በረከቱ በእኛ ላይ ይደር። ለእንደዚህ አይነት ቪዲዮዎች ሰብስክራይብ አድርገው ይከታተሉን። እናመሰግናለን። ሰላም ሁኑልኝ።